ከመዳብ የተሰራ ሀብል አንገት ላይ ማሰር ያለውን ኃይል ከመናገሬ በፊት ይህን ኃይል የሚያመጡትን ምክንያቶች ልዘርዝር። የመዳብ መስቀልና የጥቁር ክር ጥምረት የሚያመጣውን ኃይል እንይ። ሁለቱ ሲጣመሩ ለምን ኃይል ይሆናሉ? መዳብ ምን ኃይል እንዳለው እንዲሁም ጥቁር ክር ምን ኃይል እንዳለው ልግለጽ። መጀመሪያ መዳብ ያለውን ታምሪያዊ ኃይል ላስቀምጥ። በኦርቶዶክስ ተዋህዶ ቤተ ክርስቲያን የብር፣ የወርቅ፣ የመዳብ፣ የነሀስ የእንጨት የተለያዩ የመስቀል አይነቶች አሉ። ቤተ ክርስቲያን መዳቡ ቀለም ቀይ እንደሆነ የመዳብ መስቀል የክርስቶስ አማናዊ የደሙ ለሰው ልጆች ብሎ ያፈሰሰው ደም ምሳሌ እንደሆነ ታስተምራለች። ለብዙ ሺህ ዓመታት መዳብ በጥንታዊ ስልጣኔዎች ውስጥ የተከበረና መንፈሳዊ የማዳን ባህሪው የፈውስ ምንጭ ነበር። በጥንት ጊዜ መዳብ ለጌጣጌጥ መስሪያ ብቻ ሳይሆን ለመንፈሳዊና ሜታ ፊዚካላዊ ጥቅሙም ይታወቃል። በጥንታዊ ስልጣኔዎች ውስጥ በግሪክ፣ ሮም፣ ህንድ ይታወቅ የነበረው መዳብ ከፍተኛ ቫይብሬሽን ያለውና የመንፈሳዊና የሥጋዊው ዓለም ማገናኛ አካልን፣ መንፈስን ባላንስ የሚያደርግ መሳሪያ እንደሆነ ይቆጥሩት ነበር። አካልን፣ ነፍስና መንፈስን ከክፉ ለመጠበቅ፣ ከፈጣሪያቸው ጋር ለመገናኘትና ለመንጻት ሲሉ በጸሎት ሰዓት የመዳብ ብራስሌቶችን ሀብሎችን ያደርጉ ነበር። መዳብ ኤሌክትሪክ በማስተላለፍ እንደሚታወቀው መንፈሳዊና መልካም ኢነርጂንም በማንቀሳቀስና በማስተላለፍ ይታወቃል። በጥንታዊ የአፍሪካ ባህሎች የመዳብ ጌጣጌጦች ማድረግ በብዙ የአፍሪካ ጎሳዎች የዙሉ፣ የማሳይ፣ በሀገራችን በደቡብ ኢትዮጵያ የሚገኙ ጎሳዎች እንደ ሀብት መገለጫ፣ ከመናፍስት ጋር መገናኛ፣ መልካም እድል ማምጫ፣ ከክፉ መንፈስ ለመጠበቅ፣ ለጤና ሲሉ በክንዳቸው፣ በአንገታቸው፣ በጆራቸው ላይ ያደርጋሉ። ከ3000 ዓመት በፊት ጀምሮ የጥንት ግብፃውያን መዳብን ለሕክምና ይጠቀሙበት እንደነበረ ተዘግቧል። ኢንፌክሽን፣ ቁስልን፣ የጆሮና የአንጀት ትሎችን በሽታን የማከምና ራስ ምታትን የመከላከል ኃይል እንዳለው ይገለጻል። በጥንት ግሪክ፣ ሮምና ህንድ ውሃን ጥራቱን ለመጠበቅ ባክቴሪያን ስለሚገልና ከብክለት ለመከላከል እንዲሁም ኃይል ያስገኛል ብለው ስለሚያምኑበት በመዳብ በተሰራ ኩባያ ውሃ ይጠጡ ነበር። የጥንት የግብጽ የፈርዖን ሀውልቶችና ቅርፃ ቅርጾችን ስናይ የመንፈሳዊ የኤዞትሪክ አጥኚዎች ፈርዖኖቹ የሚይዙት የመዳብ ዘንግ የኃይል መሳሪያ እንደሆነ ያስረዳሉ። ዘንጉ ሰውን ከመንፈሳዊ ዓለም የሚያገናኝ መንፈሳዊንን፣ የሚያቀዳጅ ኢነርጂን የሚጨምር መረጋጋትን፣ የሚያመጣ መሳሪያ እንደሆነም ይገልጻሉ። ይህንን የመዳብ ዘንግ የፈርዖን ቄሶች በጸሎት ሰዓት መንፈሳዊ ፈውስ ሥርዓቶችን ሲከውኑ ይይዟቸው ነበር። የጥንት ተዋጊዎች ከመዳብ የተሰሩ ብራስሌቶችና የአንገት ሀብሎችን ወደ ጦርነት ሲሄዱ ያደርጓቸው ነበር። በቅርቡ በተደረገ ጥናት ደግሞ መዳብ የአተም አፈጣጠሩ ማይክሮኦርጋኒዝምን የመግደል ኃይል እንዳለው በዚህም አንቲ ማይክሮቢያል ውጤት የሚያመጣና የተለያዩ ፓቶጂኖችን የመግደል ኃይል እንዳለው አረጋግጧል። ጥናቱ ባክቴሪያን፣ ጀርምን፣ ቫይረስን በቀላሉ ለመከላከል ሆስፒታሎች ከመዳብ የተሰሩ የሕክምና ቁሳቁሶችን እንዲጠቀሙ ሁሉ ያዝ የተክሎች አዝርት ውስጥ የመዳብ ኮይል ጥቅልል አልፎ አልፎ ተደርጎ ሲተከሉ ተክሎች በአስደናቂ ሁኔታ እንደጸደቁ የተደረጉ ጥናቶች አመላክቷል። የዚህ ምክንያቱ ደግሞ መዳብ ከኤተሪክ ወይም አትሞስፌሪክ ኢነርጂን በመሰብሰብ የስሩን የማደግ ኃይል እንዲጨምር ስለሚያደርገው ነው። ገበሬዎች በዚህ ዘዴ ከፍተኛ ምርት እንዳገኙ ተክሎች በፍጥነት እንዳደጉ፣ ተባዮችና በሽታን የመቋቋም ኃይላቸውን እንደጨመረ፣ ማዳበሪያ ወጪ እንደቀነሱ፣ ተክሎች ዝናብም በረዶም ካረፍባቸው በኋላ ምንም እንዳልሆኑ ጥናቱ አሳይቷል። በጤና አንጻር የነርቭ ስርዓትን ያሻሽላል። የደም መመረዝ ስርዓትን ያስተካክላል። የመገጣጠሚያ ችግርና የነርቭ ስርዓትን ያሻሽላል። በሽታን የመከላከል አቅምንም ይጨምራል። በኦርቶዶክስ ተዋህዶ ቤተ ክርስቲያን የብር፣ የወርቅ፣ የመዳብ፣ የናስ፣ የእንጨት የተለያዩ የመስቀል አይነቶች አሉ። ቤተ ክርስቲያን መዳብ ቀለሙ ቀይ እንደሆነ የመዳብ መስቀል የክርስቶስ የአማናዊ የደሙ ምሳሌ እንደሆነ ታስተምራለች። ስለ ጥቁር ክር ደግሞ የተለየ የሚያደርገው ልግለጽ። በኦርቶዶክስ ቤተ ክርስቲያን ሕፃን ልጅ ክርስትና ሲነሳ ማዕተብ ይታሰርለታል። ጌታ ኢየሱስ ክርስቶስ በዕለት አርብ ለእኛ ቤዛ ለመሆን የብረት ሀብል የብረት ገመድ ባንገቱ ታስሮ በአይሁድ መጎተቱን የሚያስታውስ የቃል ኪዳን ምልክት መሆኑን ጥቁር ክር ማዕተብ ክርስቲያን ስለ ሃይማኖት የሚቀበለው መከራ የሚሸከመው መስቀል ጥቁር ክር ባንገቱ ያስራል። ምእመንም ማዕተብን የሚያስሩት ለጌታ ያላቸውን ፍቅር ለመግለጽ ነው። በሌሎች ዓለማት ጥቁር ክር ለመንፈሳዊ ውጊያ፣ ከመንፈሳዊ ዓለም ጋር ለመገናኘት ይጠቀሙበታል። ለምሳሌ ህንዶች ክፉ ዓይንና የቡዳ መንፈስን ይከላከላል ብለው ስለሚያምኑበት ጥቁር ክር በክንዳቸው፣ በእግራቸው ላይ ያስራሉ። በተለይ ለሕፃናት ልጆቻቸው ያስሩላቸዋል። በቤታቸው መግቢያ ጥቁር ክር ያንጠለጥላሉ። ጥቁር ክር የገንዘብ እድልን ያመጣል ብለው በሰፊውም ያምኑበታል። ለመልካም እድል፣ ለጤና በሽታን ለመከላከል፣ ለጥንካሬም ያስሩታል። ባልና ሚስት ሲጋቡ ደስተኛ ትዳርና መልካም እድልን ያመጣል ብለው ስለሚያምኑበት ጥቁር ክር ያስራሉ። አሁን አሁን ዘመናዊ ትውልድም እንደ ፋሽን ለማጌጥና ለተለያየ ዓላማ ጥቁር ክርን በአንገት በእግር ላይ ማሰር ተጀምሯል። ጥቁር ክር በአስትሮሎጂ ከሳተርን ፕላኔት ጋር የሚገለጽ ነው። በዚህም ከሳተርን የሚመጣው መጥፎ ተጽዕኖ ይከላከላል ይላሉ አስትሮሎጂስቶቹ። ሳይንሱም ጥቁር ቀለም ሳይኮሎጂካሊ የማረጋጋትና የደህንነት ስሜት እንዲሰማ የማድረግ ኃይል አለው ይላሉ። አንዳንድ ጥናቶችም እንደሚያሳዩት ጥቁር ቅር ማይክሮ ኦርጋኒዝም በማዳከም በሽታን የመከላከል አቅም ይጨምራል የሚል ጥናት አለ ስለዚህ የመዳብና የጥቁር ክርን ጥምረት ለህይወታችን፣ ለጤናችን፣ ለመንፈሳዊ እድገት ያላቸውን ጠቀሜታ ካወቅን እንዴት እንጠቀምበት ነው ጥያቄው። በኦርቶዶክስ ተዋህዶ ቤተ ክርስቲያን የብር፣ የወርቅ፣ የመዳብ፣ የነሀስ፣ የእንጨት የተለያዩ የመስቀል አይነቶች አሉ። ቤተ ክርስቲያን መዳብ ቀለሙ ቀይ እንደሆነ የመዳብ መስቀል የክርስቶስ አማናዊ የደሙ ምሳሌ እንደሆነ ታስተምራለች። መዳብ መንፈሳዊ ኢነርጂን የመሳብ ኃይል ስላለው በመስቀል ቅርጽ ተሰርቶ ቢደረግ መስቀል በራሱ ካለው ኃይል ጋር ተደምሮ ከፍተኛ መንፈሳዊ ጥቅምና መረጋጋትን ተመስጦ ሊያመጣ እንደሚችል እሙን ነው። በአንዳንድ ጸበል ቦታዎች አጋንንት የመዳብ መስቀል ያለው ማዕተብ ያደረጉ ጸበልተኞች ሲያይ አጋንንቱ ማዕተባቸው እንዲበጥሱ ሲለፈልፍ እንደነበረ ምስክር የሆኑ አሉ። የመዳብ መስቀል አድርጎ መጸል ላይ መዳብ ባለው ከፍተኛ ቫይብሬሽንና ፍሪኩንሲ ጸሎት እንዲሰማ ማታ የምናየው ህልም የተቀደሰና መንፈሳዊ በማድረግ ከርኩስ መናፍስት ለመጠበቅ በዙሪያ ለመጠበቅና ለመከላከል ይረዳል ከዚህ በተጨማሪ መዳብ የሚያስገኘው መንፈሳዊና ስጋዊ ጥቅም ለማግኘት በምን መልኩ መጠቀም እንደምንችል ሌሎች ዘዴዎችን እኔ አንደኛ የመዳብ ንጥረ ነገር በአካላችን በጣም አስፈላጊ ቢሆንም አካላችን በራሱ ግን መዳብ ንጥረ ነገር ስለማያመርት መዳብን ከምግብ ማግኘት እንችላለን ለምሳሌ ከእንስሳት ተዋጽኦ አሳና አሳን የመሰሉ የባህር ምግቦች ከጉበት ከኩላሊትና ልብ መዳብ በስፋት ይገኝባቸዋል። ሁለተኛ በሀብል በጥቁር ክር ጋር በማድረግ በብስራ በብራስሌት፣ በቀለበትና በተለያዩ አይነት መንገድ መዳብን በማሰራት ሰውነት ላይ እንዲነካካ በማድረግ ማድረግ ይቻላል። መስቀልን በመዳብ አሰርቶ ማሰር እስካሁን በተገለጹ ምክንያቶች ዘርፈ ብዙ ጥቅም ይኖረዋል። አሁን አሁን መዳብን በልብሶች እና በጫማዎች ውስጥ በፋሽን መልክም እየተሰራ ይገኛል። ሶስተኛ፣ ከመዳብ የተሰራ ኩባያ ውሃን መጠጣት። ውሃን አንድ ቀን በመዳብ ኩባያ ውስጥ አስቀምጠህ ውሃውን ጠዋት በባዶ ሆድ ብትጠጣው አካልን ዲቶክሲፋይ ለማድረግ ለአንጀት፣ ለምግብ መፈጨት፣ ለቆዳ ጤንነት፣ በሽታን ለመከላከል የሚገርም ውጤት አለው። አራተኛ ከመዳብ የተሰሩ የምግብ ማስቀመጫዎችን ማብሰያዎችን መጠቀም የምግብ ጥራቱና ይዘቱን ንጽህናውን ለመጠበቅ እንዲሁም ጣፋጭነቱን ለመጨመር ከፍተኛ ጠቀሜታ እንዳለው የተመሰከረለት ነው። አስተያየታችሁን ኮመንት አድርጉ። ሰላሙ